ጃላስ ያድናሉ ክርክሩም ፍታው ያድናሉ አድ ያሻግራሉ አሻ ተጠቀም በአገልግሎታቸው። ፓስተር በጋሻው ግን እንደሰማችሁት በቅዱሳን ምልጃ ምንም አይነት ድርድር የለውም እያለ ነው ያለው ማለት ነው። የማስደምጣች ይሆናል። እስቲ ያሳይ። አሁን ያማልዳሉ እሚላለው ይላል አለ ርዕስ ያረኩት ቃል ብቻ ይበቃል። መላእክት አያድኑም፣ እናንተ የምታመልኩት ቅዱስ ሚካኤል ነው ለሚሉ ሰዎች እንዲህ ብላችሁ መልሱላቸው። ኦርቶዶክሳን ሁለት ደቂቃ መታገስ ስለ ሚካኤል ክብር ሁለት ደቂቃ መታገስ ከከበደ እስክሮል አርገው በደንብ አርጋችሁ አደም يا مريم يا ام ዋው ክርስቲያኖ ሮናልዶ ጋይስ፣ ምን አይነት ድንቅ ተግባር ነው ማድረግ የቻለው? ይህንን ይሄንን የክርስቲያኖ ሮናልዶ ተግባር ሰምታችሁ አለማድነቅ ንፉግነት ነው። የምሬን ነው ምላችሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ፣ እንደምን ስቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት በሰላም መከስተት ተላላችሁ፣ የተወደዳችሁ ወደ ቤተሰቦቻችን በዛሬው ቪዲዮ እንግዲህ የምናየው በጋሻው ደሳለኝ ቸርቹ ሙሉ ዘግቶ እንግዲህ ሊያስጠምቃቸው ነው። ከኋላ ሀላይቱ እንደሰማችሁት ቅዱሳን ያማልዳሉ ምንም ጥርጥር የለውም በማለት በቸርች ውስጥ የተሰበሰቡትን በቅዱሳን ምልጃ የማያምን አለ ወይ ሲል የጠየቀበት ሁኔታ አለ። ጉዞ ወደ ኦርቶዶክስ እያደረገ ይመስለኛል። ታዲያ በዚህ ዙሪያ ቅዱሳን እንደሚያማልዱ አስረግጠን እየነገር ናቸው። አብረን ጉዳዩን የምናየው ይሆናል። በተጨማሪ በነገ ዕለት የአመቱ የመልአኩ ቅዱስ ሚካኤል አመታዊ መታሰቢያ ክብረ በዓል ስለሆነ ይካ ሚካኤል ምእመናን ወጣቶች በዓሉን በድምቀት እና ክብር ሲሉ ያስተላልፉበት አንድ በጣም አጭር ቪዲዮ አለ። እሱን አይተን እንመለሳለን። ሁላችሁም ቪዲዮ ላይክና ሼር በማድረግ ጀምሩት። ከምንጊዜም በላይ ላይክ እያደረጋቸው ጀምሩት። ኦርቶዶክሳውያን ወደ ቪዲዮ እንላለን። ተከታተሉ። ኦርቶዶክሳዊ ወንድሞቻችን እንግዲህ የሰኔ አስራ ሁለት ዓመታዊ ክብረ በዓልን እንድታከብሩ በየካ ሚካኤል ጋብዘዋቸዋል በአቅራቢያ ያላቸው እንግዲህ ይህን ጥሪ ሰምታችኋል ማለት ነው። እንዳትቀሩ ቅዱስ ሚካኤል አባታችን እያላችሁ ኮመንት ላይ ጻፉልኝ። አንድ ቪዲዮ ጀምርላችሁ። መላእክት አያድኑም እናንተ የምታመልኩት ቅዱስ ሚካኤል ነው ለሚሉ ሰዎች እንዲህ ብላችሁ መልሱላቸው። ኦርቶዶክሳውያን ሁለት ደቂቃ መታገስ፣ ስለ ሚካኤል ክብር ሁለት ደቂቃ መታገስ ከከበደ እስክሮል አድርገው በደንብ አርጋችሁ አዳምጡልኝ። ሚካኤል ከስሙ እንነሳለን። ሚካኤል ማለት በዕብራይስጥ ቋንቋ እንደ እግዚአብሔር ያለ ማን ነው ማለት ነው ይህ አጠቃቀምንም የእግዚአብሔርን ታላቅነትና ልዩነት ከሱ ጋር ሊወዳደር የሚችል ምንም አይነት ፍጡር እንደሌለ ለማመለከት ነው። ከስሙ እንኳ ስንነሳ ሚካኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። ከስሙ ስትነሱ ሚካኤል በመጽሐፍ ቅዱስ ውስጥ ከዋነኞቹ ከዋነኞች የመላእክት አለቆች ሊቀ መላእክት አንዱ እንደሆነም መጽሐፍ ቅዱሱ ላይ ተገልጿል። መላእክት ያድናሉ ወይ ለሚሉ ጥያቄ በሚገባ መላእክት ያድናሉ፣ ግን ምን አይነት ማዳን፣ ይህም በደንብ አድርጎ መረዳት ያስፈልጋል። ማዳን ዋናው ምንጭ እግዚአብሔር ነው። ቤተክርስቲያናችን ምታ የማዳን ዋናው ምንጭ እግዚአብሔር ነው። በመጽሐፍ ቅዱስ ማስተምሮ መሰረት ከኃጢአት ከሞትና ከዘላለም ፍርድ የሚያድነው እግዚአብሔር ብቻ ነው። ለምሳሌ በኢየሱስ ክርስቶስ የተገኘ ቤዛነት መላእክት በራሳቸው ስልጣን የዘላለም ማዳን ሊሰጡ አይችሉም። ይሄ መጽሐፍ ቅዱሳዊ ትምህርት ነው። ነገር ግን መልአክት በእግዚአብሔር ትእዛዝ ከሰዎች አደጋዎች መከራዎች፣ ፈተናዎች ሊታደጉም ሊማልዱም ይችላሉ። ለምሳሌ መጽሐፍ ቅዱስ እንደዚህ ይናገራል። በትንቢተ ዳንኤል ምዕራፍ 6 ከቁጥር 22 ላይ ለምሳሌ ዳንኤል ከአንበሶች ጉድጓድ የታደገው የእግዚአብሔር መልአክ እንደሆነ ይናገራል። ሐዋርያው ጴጥሮስ ከእስር ቤት ያወጣው የእግዚአብሔር መልአክ እንደሆነም ይናገራል። መጽሐፍ ቅዱስ አላበቃ። መዝሙረ ዳዊት ምዕራፍ 34 ከቁጥር 7 ላይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድኗቸዋል ይላል። ይህ ጥቅስ እግዚአብሔርን ለሚፈሩ ሰዎች መላእክት ጥበቃ እንደሚያደርጉና እንደሚያድኗቸውም በግልጽ ያስቀምጣል። ይሄም አበበአላበቃም አላበቃም። መዝሙረ ዳዊት ምዕራፍ 91 ከቁጥር 1112 ላይ እንዲህ ብሎ ይናገራል። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና እግርን በድንጋይ እንዳትሰናከል ብቻቸው ያነሷል ይላል። ይህ መላእክት ከሰዎች ከአደጋ እንደሚጠብቁና እንደሚደግፉ ያሳያል። ማለት መላእክት ያድናሉ? አዎ ያድናሉ። የዘላለም ማዳንን የሚሰጠው ማን ነው? አንዱ ኢየሱስ ክርስቶስ ብቻ ነው። ኦኬ፣ እንደሰማችሁት የቅዱሳንን ምልጃ ወንድማችሁ የሚኮብ አጭሩ ነግሮናል። እግዚአብሔር ያክፍልልን። ማለት ወዳለኝ ይህንኑ አስተምህሮ ፓስተር በጋሻው ቸርች ውስጥ በደንብ አድርገው እየሰበከና የቅዱሳን አማላጅነት ምንም ጥርጥር የለም እንደሚያማልዱ የመሰከረበትን ቪዲዮ ያሳያችሁና እንመለስ፣ ሀሳባችን እንሰጥበታለን። ከዛ በቀጥል ላይት ያድናሉ ክርክሩን ፍተው ያሻግራሉ አሻ ተጠቀም በአገልግሎታቸው። ወዳጆቼ እኔ በመላእክት አገልግሎት አምናለሁ። ከዚህ በኋላ እቺ ቤተ ክርስቲያን ይሄ ጉባኤ መላእክትን በተመለከተ ክርክር ውስጥ አይገባ። መጽሐፍ ሲናገር የእግዚአብሔር መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል፣ ይላል። ወዳጆቼ እኔ በመላእክት አገልግሎት አምናለሁ። እስኪ የምታምኑ እጃቸውን አሳይ። ተባረኩ። እግዚአብሔር መልአኩን ይልካል። የመላእክት አገልግሎት በሰው ልጆች ህይወት ውስጥ ያለው ድርሻ ቀላል አይደለም። መላእክት ያድናሉ ስንል ግን የትኛው ማዳን ነው? እሱን ብቻ እንደተለየልኝ ነው የምፈልገው። ከዘላለም ሞት ያዳነን አንድ ነው፣ እሱም ክርስቶስ ኢየሱስ ብቻ። ከዚህ ማዳን ጋር ሌላው ማዳን አይገናኝ እግሮችህ ግን በድንጋይ እንዳይሰነካከሉ መላእክት ናቸው ሚያድኑ። የእሳቱ ወላፈን እንዳይለበልብህ መላእክት እሱም አዟቸው፣ ግልጽ ነው። ስለዚህ የመላእክት አገልግሎት ቀላል አይደለም ወገኖች። አንዳንድ ሰው ግን ሃይማኖታዊ ጦርነቶች ይከፍትና መላእክት አይበጋሻው እና ዳዳኛ ኦርቶዶክሶች ምን አልን እንዴ? መላእክ ያድናሉ እያን እኮ እኛ ኦርቶዶክሶች የምናስተምረው የእኛን የኛን ትምህርት ዘሴም እዛ ወስደህ ዘሴም ሽት እኮ ነው የምታስተምረው አንተ ጋር እና እኛ ጋ ያለውን እኮ ልዩነት፣ የክርስቶስ ልዩነት ነው። በነገራችን ላይ በማርያም እና በመላእክት የማያምን በኢየሱስ ክርስቶስም አያምንም ማለት ነው። የማያምን ሰው ነው የሚከራከረው። እና አሁን የሁሉ ጠጋጠጋ ይገባናል እና አንቺ ልጅ አንቺው ታመጪው አንቺው ታሮጪው አለ። መላእክት እንደሚያድንማ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሱራይል ሁሉ መላእክታት፣ መላእክቶች በጠቅላላ ማለት ነው ከእግዚአብሔር ወደ ሰው መልእክት ይዘው እንደሚያማልዱማ በደንብ መጽሐፍ ቅዱሳችሁ ላይ አይናችሁን ገልጣችሁ ማንበብ ስለአቃታችሁ ነው እንጂ በደንብ እዛ ላይ ይናገራል፣ አለ ተጽፎላል። በነገራችን ላይ መጽሐፍ ቅዱስ የሚያነብብ ጴንጤ ኦርቶዶክስ ይሆናል። አብዛኛው ጴንጤ መጽሐፍ ቅዱስ ስለማታይ ደንቆሮ ስለሆንክ ኢየሱስ ጌታ ነው ብቻ የሚለውን ቃል ይዘህ ነው የምጮኸው እና ኢየሱስ ጌታ ነው የሚለው ቃል እንኳን የት ጋ ነው ስትባል ጥቅስ የማታውቁ ሁሉ ዝም ብለህ አሁን ወጥተህ ጌታ ነው አታድርቀን። እና በጋሻው አስተምሮቶች ጠቅላላ የኦርቶዶክስን ኮፒ ነው ወደ ጴንጤ ቤት ይዘኸው ምንም የተቀየረ ነገር የለም። የተቀየረ ነገር ምንም የለም። የተቀየረ ነገር ቢኖር ምንድን ነው? አንተ ድሮ ኦርቶዶክስ ከምታለብስ ከክብር ልብስ ሱፍ ለብሰ መስበክህና ደሞዝ የቀን አበልህ ደግሞ ሀይ መሆኑ ነው። እያጭበረበርክ ያው ይሄ ምስኪን እንስሳንስ እጨዱት እዛ። እና እኔ ዮኒ ማኛም ደግሞ አለች አሁን፣ ሰሞኑ አይታያችሁም? ዮኒ ማኛን አዩ ጩፋና እስራኤል ዳንሳ፣ ያ ሁሉ ስድብ የሰደባቸው ስድብ ድሮ ማለት ነው። አይታያችሁም? አሁን እዛ ጴንጤ ቤት አስገብተው ሳር እንደዚህ ሲያስግጡት፣ ወይ ማኝት ሳር ልትግጪ ነው እዛ። ይደሽ አይደለ ለማኛውም፣ ኦይሉም ያው ተዘጋጅቶልሻል በብዛት ለሴጋሽ ማለት ነውና በጋሻው ልቦና ያውቀዋል። ለማንኛውም ይመች። ኦኬ እንደሰማችሁት የፓስተር በጋሻው ምስክርነት በቅዱሳን ምልጃ ላይ ምንም ድርድር የለም እንደሚያማልዱ እንደሚያምኑም ጭምር ጠይቋቸው አምነዋል ማለት ነው። እንግዲህ ይህን አስተምሮ እንግዲህ የምታስተምረው ቅዱስ ቤተክርስቲያን ኦርቶዶክስ ተዋህዶ ቤተክርስቲያናት በቅዱሳን ምልጃ እያስተማራች ያለችው ይህን አስተምሮ ፓስተር በጋሻው ይዞ አዳራሽ ውስጥ እየሰበካቸው ነው ያለው። ጉዞ ወደ ኦርቶዶክስ ይመች ማለት ወዳለው በዚህ ያስተምሯችሁ። እንግዲህ እስቲ ወደ መምህራችን መምህር ነው ክንሄድ። ቅዱሳን እንደሚያማልዱ ጭምር በደንብ አድርገው ይነግሩናል። የቅዱሳን አማላጅነት ሲነሳ ሁለት አይነት ጎረቤቶቻችን የሚጠይቁት አጠያየቃለ፣ የመጀመሪያው ጥያቄ እስቲ መጽሐፍ ቅዱስ ላይ ያማልዳሉ የሚል ካለ አያሳየኝና ዛሬውን ኦርቶዶክስ ሆናለሁ የሚል ሲል ይሄ አንደኛው ምድብ አንድ ነው። እስቲ ያሳይ አሁን ያማልዳሉ የሚላለው ይላል አለ ርዕስ ያረኩት ቃል ብቻ ይበቃል። ስለ እናንተ ሲያማልዱ ምን ይሏቸዋል? ይናፍቋቸዋል ይላል። ያማልዳሉ ተብሎ ተጽፏል። ድንግል ማርያም ታማልዳለች የሚል አለ ወይ ይልሃል። አንዳንድ ሰው እረ ታማልዳለች የሚል የለም። ያለው ምን መሰላችሁ? ስታማልድ ነው ያለው። እየሰማችሁ በቃና ዘገሊላ አማልዳለች አላማለደች? አሁን ክርስቶስ አይን አብርቷል አላበራም? አይን ያበራል የሚል አለ እስቲ አሳየኝ አይባልም። ሲያበራየ ነው አይደል? ድንግል ማርያም ታማልዳለች ከማለት በላይ ስታማልድ ተጽፏል። አይኔን ግንባሬ አርገው ካላለ ሰው ድንግል ማርያም ወይን ጠየቀች። ሰርግ ቤቱ የጎደለው ወይን ተሞላ አልተሞላ? ተሞላ። ሁላችን ታስሞላልን ወላዲተ አምላክ። ስለዚህ ሲጠይቋችሁ መጀመሪያ እስቲ ያማልዳሉ የሚል አሳየኝ ካለ አሁን አምናለሁ ሲሉ እውቀት የሌለው ሰው መቼስ ባይኖር ነው እንዲፍጥጥ ያሉት ብሎ ይፈራል። ይፈራና እሱማ መጽሐፍ ቅዱስ ላይ የለም ግን እኮ ምናምን ብሎ ሲጥመለመል፣ የዛኔ እንደ ልብ ይጫወቱበታል። መጥቀስ የቻለ ሰው ግን እንዴ አብርሃም ለሰዶም ቆሞ አላማለደም እንዴ ድንግል ማርያም በቃና አላማለደችም እንዴ ቅዱስ ሚካኤል ዘካርያስ አንድ አስራ ሁለት ላይ ቆሞ ለእስራኤል አላማለደም እንዴ ብሎ ጠቅሶ የሚነግራቸው ሰው ሲመጣባቸው እሱማ እኮ እኛ አያማልዱም አላልንም ብለዋል። አላሉም አላልንም እኮ ግን በህይወት እያሉ ነው እንጂ ከሞቱ በኋላ አወቃቸው አታርችን ነገር መጀመሪያ አያማልዱም ያለው ሰውዬ ጥቅስ ሲበዛበት ማማልድማ እኮ ያማልዳሉ፣ ግን በህይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም ይላል። መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታች ሰፈር መውረድ እፈልግ ነበር ይላል አሉ። ጎርፍ ሲወስደው እኮ ነው ጉዳይ ነበረኝ፣ በዛው አስፈጽማለሁ ይላል። ለዓለማ ምን ማለት ነው? ስለዚህ ጥያቄውን ያሻሽሉታል። አያማልዱም ከማለት ወደ ምን ያሳድጉታል፣ ማማለድ። ያማልዳሉ ግን የሚያማልዱት ምን ከሆኑ ነው? አቤት እችንም ስላመኑልን እግዚአብሔር እናመሰግናለን። ለመምህራችን መምህር ዳቆን ሄኖክ ኃይሌ ቃልዮት ያሰማልን። እንግዲህ ስለ ቅዱሳን ምልጃ አንስተው ያስተማሩ ትምህርት እጅግ ደስ የሚል ትምህርት ነው። በህይወት ካሉ ቅዱሳን ያማልዳሉ፣ ከሌሉ አያማልድም በሚለው መስፈርት ራሱ ለምሳሌ እኛ እንደ አንድ ኦርቶዶክሳዊ አስተምሮ መላእክቶች ይሞታሉ? ሚካኤል ይሞታል? ገብርኤል ይሞታል? አይሞቱም። ስለዚህ ቅዱሳን እንደሚያማልዱ መቶ በመቶ ፐርሰንት አስረግጠን እንናገራለን ማለት ነው። አንድ ቪዲዮ ልጨምር። ለኦርቶዶክስ ወንድምና እህቶች ትልቅ ጥያቄ አለኝ። ቆይ ለምንድን ነው ወደ መላእክት የምትጸልዩት? መጽሐፍ ቅዱስ በግልጽ ጸሎት ወደ እግዚአብሔር መደረግ እንዳለበት ይናገራል። እንግዲህ ወደ መላእክት ለምን እንደምንጸልይ አስረግጠን እንንገራቸው። ይህን ቪዲዮ አስርና ሀ ጊዜ ኮፒሊንክ አድጉት በትንቢተ ዘካርያስ ምራፍ 1 ከቁጥር 12 ያለው ኃይለ ቃል እንዲህ ይላል። መልአኩ ነው ክርስቶስ ኢየሱስን እንዲህ የሚለው አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህን ሰባ ዓመት የተቆጣሃቸውን ኢየሩሳሌምና የይሁዳን ከተሞች እማተምራቸው እስከመቼ ነው? በግልጽ ነው። እንግዲህ መልአኩ ክርስቶስ ኢየሱስን እየጠየቀ ያለው ሌላ ደግሞ ኔ የሉቃስ ወንጌል ምዕራፍ 1 ከቁጥር 9 ያለው እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል። እንግዲህ መቆም ማማለድ እንደሆነ ከመጽሐፍ ቅዱስ ደግሞ ማስረጃ ነስ በኦሪ ዘጸአት ምዕራፍ 32 ከቁጥር 7 ያለውን ስለ ሙሴ በደንብ ዘርዝሮ ይናገራል። ክቡር ዳዊት ስለ ሙሴ አማላጅነት ሲናገር እንዲህ ይላል፣ እንዳያጠፋቸው ቁጣውንም የሚመልስ ዘንድ የተመረጠው ሙሴ በመቅስፈት ጊዜ ባይቆም ኖሮ ያጠፋቸዋል ወይም ደግሞ ያጠፋቸው ዘንድ ተናገር ይላል በነገራችን ላይ በመጽሐፍ ቅዱስ በጣም ብዙ መጥቀስ ይቻላል። ትንቢተ ዳንኤል ምዕራፍ 12 ከቁጥር አንድ ስለ ሰው ልጆች ብሎ ቅዱስ ሚካኤል እንደሚነሳ ይናገራል። ኦኬ ለወንድማችን ቃሎት ያሰማልን። ስለ ቅዱሳን ምልጃ እንግዲህ ሲነሳ ቅዱሳንን የካዷቸው እንዲሁ አውቀው በጭፍኑ መጽሐፍ ቅዱስን አጥፈው እየዘለሉት ይመስለኛል እንጂ ጠፍቷቸው አይደለም። እውነት ላቸኋል። ከእንደዚህ ያለ ደግሞ ማጭበርበር እግዚአብሔር ይጠብቃችሁ። ቃሌ አንዲትም ነገር አትጨምር አትቀንስ ይላል መጽሐፍ ቅዱስ። ስለዚህ ኑ በብርሃኑ ተመላለሱ ማለት እወዳለሁኝ። ይህ የኦርቶዶክሳዊ ወንድምነት ጥሬ ነው። እስኪ ወደ ትዝተው ሳሙኤል እንሂድ። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። ይህንም ቪዲዮ ሁላችሁም ሼር ኮፕል እንግዲህ አድርጉልኝ። በጣም ደስ ብሎኛል። ትናንትና በዚህ ጉዳይ ላይ ላይፍ ገብቼ ነበረ። በተለይ የህግ አካላት የቤተ ክርስቲያን ህግ አካላት ለምን ዘመን እንዳላችሁና በትዝተው ጉዳይ ላይ ትልቅ ሀሳብ ሰጥቼ ነበረ። ከዚህ ጋር በተያያዘ የህግ አካላቶች ለትዝታው ባለበት እንዲያዝና ደግሞም ህግ እንዲጠይቀው ስላወጣችሁ እጅጉ በጣም ደስ ብሎኛል። የቤተ ክርስቲያን የህግ አካላቶች የልጆቻችሁን ድምፅ ስለምትሰሙና ሰምታችሁም ይህ ሰው የግለሰብ ቤተ ክርስቲያን በማንቋሸሽና ደግሞ ቤተ ክርስቲያን የምታመልከውን አምላኳን ኢየሱስ ክርስቶስን ስጋና ደሙን መፈተቻውን ታቦትን መክተፊያ በማለት በማንቋሸሽ የሚሄደውን ሰውን ክቡር የሆነውን የክርስቶስ ኢየሱስን ስጋና ደምን የምናቀርብበት መሰዊያችንን በማንቋሸሽ መክተፊያ ብሎ በማጥላላት የሚሄድ ሰው ስለሆነ ይህ ሰው ለህግ እንዲቀርብ የቤተ ክርስቲያን የህግ አካላቶች መግለጫ አውጥተዋል። ይህንን በጣም ደስ ብሎኛል። ከዚህ ጋር በተያያዘ አሁንም ወደ ኢትዮጵያ ሊመጣ የሚችለው ኤርሚያስ አበበንም ያልሞተ ሰውን ሞተ ስለሚል ይህም ሰው ወደ ኢትዮጵያ በገባ ሰዓት ላይ የህግ አካላቶች የቤተ ክርስቲያን የህግ አካላቶች ይህንንም ሰው እንደዚሁ በህግ እንዲጠየቅና ደግሞም የዛ ሞተ የተባለውን ቤተሰብ ቄሱ ወይም ደግሞ ሌሎች ካህናቶች ያልሞቱት ሞተዋል ብሎ ያስለቀሰ ቤተሰቦች ስላስለቀሰ በህግ እንዲጠየቅ ይሁን። ከልብ ነው የማመሰግነው። በጣም ደስ ብሎኛል። ኮንግራ ኦርቶዶክስ ተዋህዶ ለዘላለም ትኖር። ወንድማችን ያለው ትክክል ነው። እነ ቀለሜ ራሱ መጠየቅ አለባቸው። ቀለሜ ከዚህ ቀደም አንድ ቪዲዮ ሰርቼላችሁ ነበረ፣ ያልሞተ ሰው ሞታል ብሎ ሲናገር የነበረ ነው። እንዲሁም ቅዱስ ቁርባን መርዝ አድርገው ኦርቶዶክሳውያን ይገላሉ ሲል በሐሰት ኦርቶዶክስን ሲያጠለሽ የነበረ ፓስተር ነው። ይሄ ሰውዬ ወደ ኢትዮጵያ ይገባል የተባለ ነው። መጠየቅ አለበት። ኦርቶዶክሳውያን እንዳትረሱት እንዳትዘነጉት፣ ድምጻችሁን ልታሰሙልኝ በዚህ ጉዳይ ጠይቃችኋለሁ ማለት ነው። ዋው፣ ክርስቲያኖ ሮናልዶ ጋይስ፣ ምን አይነት ድንቅ ተግባር ነው ማድረግ የቻለው። ይህንን የክርስቲያኖ ሮናልዶ ተግባር ሰምታቸው አለማድነቅ ንፉግነት ነው። የምሬን ነው ምላችሁ። ሮናልዶ ያለውን ኢንፍሉዌንስ በመጠቀም ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ተባብሶ በቀጠለው የእስራኤል ና የኢራን ጦርነት ዙሪያ የሰላም መልእክቱን አስተላልፎላችኋል። እንግዲህ ክርስቲያኖ ሮናልዶ በማሊያው ላይ እንግዲህ ፈርሞ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰላም ለዓለም እንዲሁም ደግሞ ጨዋታ ለሰላም የሚል መልእክት አስፈሩ ብለት ለዶናልድ ትራምፕ በመላክ እንግዲህ ይህንን መልእክት እንዲቀበሉት ጥሪውን አቅርቧል ማለት ነው። ዶናልድ ትራምፕ እንግዲህ የክርስቲያኖ ሮናልዶን መልእክት በማሊያው ላይ ከተመለከቱ በኋላ በጣም አስደናቂ ነው ብለው ከማሊያው ጋር ፎቶ ከተነሱ በኋላ በተለያዩ የሶሻል ሚዲያ ገጾቻቸው ላይ ይህንን የክርስቲያኖ ሮናልዶ ማሊያ ይዘው የሚያሳይ ምስል አጋርተዋል ማለት ነው። ታዲያ ክርስቲያኖ ሮናልዶ ያለውን ኢንፍሉዌንስ በመጠቀም በሁለቱ ሀገራቶች መካከል እየተፈጠረ ያለውን ግጭት ወደ ሰላም እንዲመለስ ለማድረግ የሄደበት ርቀት ከበርካቶች አድናቆት እያስቸረው ይገኛል። ለማንኛውም እናንተ ስለ ክርስቲያኖ ሮናልዶ ተግባር ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍልኝ። የፕላስ ምልክቱ መጫ እንዳትረሱ። ዋው! ክርስቲያኖ ሮናልዶ ጋር ይሄ ቪዲዮ እንግዲህ ሰሞኑ በጣም እጅግ መነጋገሪያ የሆነ ቪዲዮ ነው። የክርስቲያን ሮናልዶ ንግግር ሮናልዶ ያለው ሁሉንም አስገርሟል። እውነት እላችኋለሁ በጣም ያስገርም ይገባዋል፣ ብዬ አስባለሁ። ክርስቲያኑ ሮናልዶ ያደረገው ነገር በጣም የሚደነቅ ነገር ነው። ሰሞኑን የእስራኤል እና የኢራን ጦርነት በማስመልከት ለዓለም ሕዝቦች ሁሉ ሰላም እንዲሰፍን ለዶናልድ ትራምፕ እያስተላለፈው መልእክት ምን ነው አለምን አነጋግራ እውነት ላቸኋለች በጣም ደስ የሚል ነገር ነው እያስተላለፈ ያለው ታራኛ ኢትዮጵያውያን ይህን ጦርነት የሃይማኖት ጦርነት አድርገን እያሰብን ያለ ብዙ ኢትዮጵያውያን አለን ለእናንተ ይህን ቪዲዮ አይታችሁ ተመለሱ ኮመንት ምስል ይሆናል አይታቸው ከሰማችሁ በኋላ እስራኤሎች ሙስሊም ናቸው ወይስ ክርስቲያን እስራኤል በአካባቢዋ ላይ ካሉ ሀገራት ጋር የምታደርገውን ጦርነት ከሃይማኖት ጋር የምታያይዙ ኢትዮጵያውያን ይሄ መረጃ ለእናንተ ነው ሌሎቻችሁ ማሳለፍ ትችላላችሁ። እስራኤል ውስጥ ከፍተኛ ተከታይ ያላቸው ሃይማኖቶችን በዝርዝር ነግራቸዋለሁ። አንደኛ አይሁዶች 7.1 ሚሊዮን ናቸው ወይንም ደግሞ 73.6 ፐርሰንት ይይዛሉ ከእስራኤል ህዝቦች ውስጥ ማለት ነው። ስለዚህ አንደኛ ላይ ይቀመጣሉ። ሁለተኛ ሙስሊሞች ናቸው፣ 1.7 ሚሊዮን ያህል ይደርሳሉ ወይንም ደግሞ 18.1 ፐርሰንት ይሆናሉ እስራኤል ውስጥ የሚገኙ ሙስሊሞች ማለት ነው። ክርስቲያኖች 180 ሺህ ብቻ ናቸው ወይንም ደግሞ 1.9 ፐርሰንት ማለት አራተኛው ባገኘሁት መረጃ መሰረት ድሩዝ የሚባል ሃይማኖት ነው 151 ሺህ ናቸው ወይንም ደግሞ 1 ነጥብ 6 ፐርሰንት ብቻ ቀሪው 4 ነጥብ 8 የሚሆነው ፐርሰንት ደግሞ ሃይማኖት የለውም ስለዚህ ብዙዎቻችሁ ክርስትና ወይንም ደግሞ እስልምናን ወግናችሁ የምትከራከሩ ሰዎች ቲክቶክ ላይ ወይም ኮመንት ላይ የምጽፉ ሰዎች ይህንን አይታችሁ ራሳችሁን ገድቡ። ማታ ማለት ነው እስራኤል የሆነ ቦታን ብቻ ትውጋ በጦር ማለት ነው፣ በጠዋት አሜሪካ እየሮጠች ትመጣና ማለት ነው ሚዲያ ላይ እረ እኔ የለበትም እኛ አላወቅንም እኛ አልሰማንም የሚሏት ቀልዳለች። እና በጣም ይገርመኛሉ ማለት ነው። ምንም አይመስል ነገር እኮ ነው እንዳለ በቃ፣ የአሜሪካ ፉቴጅ አለበት ከእስራኤል ጀርባ የሚደረግ ጦርነት ላይ ማለት ነው። ለምሳሌ ሀሰን ናስራላ እኔ ባይዘዌ ማለት ነው ይሄ ሞሳድ የተባለ ተቋም ማለት ነው። በጣም በጣም በጣም በቃ እውነቱም የሚሰራው ስራ ከአእምሮ በላይ ነው። ከአእምሮ በላይ ማለት ነው። የምድራዊ ራሱም እንደዚህ ይሰለላል እንዴ እንደዚህ ባለፈው ሀሰን ናስራላ ትዝ ካላችሁ ሂዝቦላን 32 አመት ነው የመራው ሀሰን ናስራላ 32 አመት ማለት ነው። እዛ ሊባኖን ድረስ ሄደው አጥንተው ያለበትም ማለት ነው ሶየው ጂ ፕላስ እና ጂ ፕላስ 3 ወደታች ቤዝመንት ውስጥ ነው የሚኖረው ማለት ነው። የሚሰበሰበው የሚኖረው እላዩ ላይ ፎቅ አለበት። ተመሳሳይ ፎቅ ነው ያሉት አካባቢዎቹ ላይ እንዳይታወቅ ማለት ነው ደርሰው አጥነተው ይሄን ሁላ እንግዲህ አስቡት። አሁን የአሜሪካንም ልነግራችሁ ነው። አሜሪካ እንግዲህ ሁሉ የለውበትም ትላለች አይደል? የዛን ጊዜም የለውበትም ብላለች። ግን በበንከር በስተር የተባለውን ቦምብ አሜሪካ ብቻ ናት ፋብሪኬት የምታደረገው። ይሄ በንከር በስተር ማለት በንከሮችን ከአንደርግራውንድ እንዳሉ በንከሮችን በስትር የሚያደርግ የሚያጋይ፣ የሚያፈነዳ ማለት ነው። እና ሰርስሮ ነው የሚገበው ይሄ በንከር በስተር የተባለው ቦምብ ማለት ነው። ልዩ እንትኑ ፊውቸሩ ሰርስሮ ነው የሚገባው ስድስት ሜትር ቲክነስ ያለውን ኮንክሪት ሰርስሮ ገብቶ የመፈንዳት አቅም አለው። ውስጥ ገብቶ ማለት ነው። አነጋጋሪ ነው። ኢቭን ክብደቱ ራሱ ሲወድቅ የሆነ ኢምፓክት አለው። ከዛ ይሰረስራል፣ ይችላል ማለት ነው። እና ይህን ቦምብ ለካ ተቀባብሏል ከአሜሪካ ጋር በዛ ሳምንት ላይ ማለት ነው። እና አጥነተው ሊባኖስ ውስጥ እንግዲህ ይህን 32 ዓመት የመራውን መሪ ያለበትን በንከር የቱ ጋ እንዳለ አጥነተው፣ ኤፍ ሲክስቲን ጀት ማለት ነው ከአሜሪካ የገዙትን ኤፍ ሲክስቲን ጀት ላይ ሌዘር ፓድ ገጠሙበት። ሞዲፋይ ያደረጉት እስራኤሎቹ ማለት ነው። ሞሳድ ሌዘር ፓድ ገጥሞ ምክንያቱም ይሄ ዋን ሲኒ ላይፍታ የሚገኝ ቻንስ ነው። ሀሰና ስራላን ያለበትን መወቅ ማለት ዋንስ ኔ ላይፍታ የሚገኝ ቻንስ ስለሆነ መሳት የለብም። አኪሬት ነው። በንከር በስተሩ ሲጀምር አንድ ነው የምትለቀው ኦንታርጌት ነው መውደቅ ያለበት ማለት ነው። ስለዚህ ሌዘር ፎከስ ሌዘር ፎከስ የሆኑ መሳሪያዎች በጣም በቃ ፕሪሳይዝ ናቸው ማለት ነው። እሱን ተጠቀሙ ወስዶ ነው እንግዲህ ያለበት ፎቅ ላይ ፍላት ነው ያደረጉት። እዛ አካባቢ ላይ ጎኑ ያሉትን ስድስት ፎቆች ፍላት አድርጓቸውን ያል አልጀዚራ ራሱ ማለት ነው ወደ ሜዳነት የቀየሯቸው ሰርስሮ ገብቶ ነው እንግዲህ የፈጃቸው ማለት ነው። በዚህ ልክ አስባችሁታል። አሁን ደግሞ አስቡት እንግዲህ ኢራን ማለት እንደ ሰሜን ኮሪያ በጣም በቃ ጥብቅ የሆነች ሀገር ናት። በቃ በጣም ማለት ነው እንደዚህ ዝም ብለህ ገብተህ ምስልላት ሀገር አይደለችም። ግን ገብተው ሴት አፓርገው እንዳለ እንትናቸው መምታት የሚያስችላቸው መሳሪያ ሴት አፓርገው እንግዲህ ኢራን ውስጥ ነው እየነገርኩ ያሉት ሌላ ሀገር አይደለም። ሰሜን ኮሪያና ኢራን ማለት ጥብቅ ናቸው። ፍተሻቸው፣ ወታደራዊ ጠንቃቄያቸው የተለየ ነው። ገብተው እንደዚህ አስቡት። የጦሩ ሜጀር ጀነራል፣ የአየር ኃይል ጀነራል፣ ሳይንቲስቶች ኒኩላር ሳይንቲስት አንድ ኒኩላር ሳይንቲስት ማለት ጋይ ስላልገባችሁ ነው። ቫሊዩ በጣም የትየለሌ ነው ማለት ነው። አይገኝም፣ አይደገምም። ኒኩላር ሳይንቲስት ማለት በጣም በቃ ከባለስልጣኖች በላይ እንጂ በታች የሆነ እንትን የለውም። በቃ ቫሊዩ የለውም። እና ይህን ሁላ እስኪገሉ ድረስ የራሱን የኢራኑን ንጉስ አማካሪ እስኪያቆስሉ ድረስ አረ ብዙ ሆነው እኮ የገደሉት። የሆነ ቡድን አለ ደግሞ የትግል ቡድን፣ የሱኑ መሪ ገልሏል። በጣም እና ግራ እየገባኝ ነበር ማለት ነው። ምን ሞሳድ ምንድነው የሚያደርገው? ሞሳድ በዚህ አይነት የዓለም መሪዎች ምን እንደሚበሉ፣ ምን እንደሚጠጡ፣ ከማን ጋር እንደሚያወሩ በየደቂቃው ያውቃል ማለት ነው። በዛ ላይ ኮላብ ያደርጋሉ ሞሳድና ሲአይ ሲመስልኝ፣ ሁለቱ አንድ ላይ ነው የሚሰሩት። ግን ሞሳድ በስማ እንደዚህ ይሰለላል እንዴ ነው ያልኩት። እንደዚህ ይሰለላሉ ወይ? ለማንኛውም ኢራንም ምላሽ እየሰጠች ነው። ትራምፕ ያለውን ሰምታችኋል አይደል? የጻፈውን ትዊተር ላይ ኢራን ነግሬያቸው ነበር ደጋግሜ ደጋግሜ። ከዚህ በኋላ እየከፋ ሳይመጣ ብዙ ሰው ሳያልቃል። ይህም ኢምፕላይ እያደረገ ያለ የሰውዬ ኒውክሊየር ሊጠቀም እንደምችል ነው፣ እስራኤል ምን እስራኤል እሱም ሊጠቀም ይችላል እንጂ ነገር ወደ ሰርድ ወርልድ ዋር እያመራ ነው ማለት ነው። ኦልሬዲ በቃ እነ ራሽያ እና ቻይናም ከማገዝ ይልቅ በፊት በርቺ በርቺ በርቺ ሲሉ የነበሩት ኢራንን አሁን ዳር ላይ ቆመው እያዩ ነው ማለት ነው። እስራኤል ኒውክሊየር አለት በቃ ተረጋግጧል። የኢራን ያሰጋ ነበር አሁን እንጃ አልመሰለኝም። ለማንኛውም ትራምፕ በዚሁ ካላቆሙና ኢራን ከእንቅስቃሴ ካላቆመች እስራኤል ከዚህ በላይ እልቂት ትፈጽምባታለች አይነት ነገር ነው የጻፈው እና በጣም ያስፈራል ማለት ነው። እኔ ሁሌ ጦርነት ሲኖር የሚያሳዝነኝ ለባለስልጣኖች ስሜት ሲባል የሚያልቁት ንጹዋን ናቸው እና በጣም ያሳዝነኛል። እስኪ እናያለን እንግዲህ በጣም ከባድ ነው ግን ይሄ ነገር በቀላሉ የሚፈታ አይደለም ማለት ነው።